መስቀል ሰርተው በምታዩት መንገድ ፈርጦቹ ተጥለዋል ተጨንቃ እንደሚሰራው ለሰርግ ፕሮግራም ታሳቢ ተደርጎ ይህ ልብስ ደግሞ እንደምታዩት ዲዛይኖቹ በጣም ቆንጆ ውብ ሆነው ነው የተሰሩት ባለ አንድ ደረጃ ነው ይህ ልብስ። ከዚህ በፊት ብዙ ጊዜ ተሰርቷል፣ በጣም ሰው ወዶታል። ያው ፈርጥ በሚመስል መንገድ ነው ሸማኔው የሰራው። አሁን ላይ የሚሰሩ መነኖች ሁለት አይና መነን የሚባሉ ጠንካራ ናቸው፣ ወፍራም ናቸው፣ ከበፊቱ መነን የተለዩ ናቸው። በጣም አሳምረው የሰሩላችሁ ነው። ከደሮቹ መሀል ላይ የገቡት ፈርጥ እንዲመስሉ ተደርገው፣ እግዚአብሔር ይመስገን። ሰላም ቆንጆ ነው፣ ሁሉ ሰላም። መጀመር እንችላለን እሺ ከዚህ ልብስ ጀምርላችሁ እንደዚህ በምታዩት መንገድ ተሰርቶ ባለ አምስት አርብ ነው። ያው ሙሽራ እንደመሆኗ መጠን ሰፋ አድርጎ ለብሳ እንዲያምርባት ተፈልጎ ነው የተሰራው። ያው የጥልፍ ስራው ሲሰሩ መነናቸው በጣም ጠንካራና ሁለት አይና መነን ነው። እንደዚህ በዳብል ነው የተሰራው፣ እንዲችለው ተደርጎ ነው የሚሰራው። ያንገት ዲዛይኑን እንደዚህ በፎቶ ስራ ያለቀለት እንደምታዩት አራት ማዕዘን ነው። በጣም ነው የሚያምረው። እጅየውን ደግሞ እሷ በፈለገችው መንገድ እንደዚህ ሙሉ ሁኖ ተሰርቷል። እጅየው ያው እንደ ፍላጎታቸው ነው የሚሰራው ከዚ ጋር ደግሞ ወረድ ስንል እንደምታዩት እንደዚህ በሚያምር መንገድ ተሰርቷል። ፈርጦቹ ራሱ ሲጣሉ በጣም ጥንቅቅ ብለው እንደዚህ በመስቀል ሰርተው በምታዩት መንገድ ፈርጦቹ ተጥለዋል። ያው ውጭ ተጨንቀን ነው የሚሰራው፣ ለሰርግ ፕሮግራም ታሳቢ ተደርጎ ከዚህ ጋር እንደምታዩት መስቀሉ መሀል ላይ እንደዚህ በሚያምር ቆንጆ በሆነ መልኩ የፎቶ ስራ አልቆለት ተሰርቷል። እንደዚህ አልቆለት ወደዋለች። ዋጋው አልቆለት እስከ ሰላሳ ሺህ ብር ድረስ ቆንጆ ሆኖ አልቆለት ተሰርቷል። ወደ ቀጣዩ ሲሄድ ደግሞ እንደዚህም በምታዩት መንገድ አልቆ ተሰርቷል። ያምራለዋ። እንደዚህ ሰፊ ነው። አምስት አርብ ነው። መነኖቹም እንደነገርኳችሁ እንዲይዙ ተደርገው ነው። ዳብል መነን ናቸው። ያው በዚህ መንገድ ተሰርቷል። ፈርጥ አለው። እንደምታዩት ዳርዳር በፍርጥ የታጀበ ነው። በጣም የሚያምር ልብስ ነው። የፎቶ ልብስ ነው። ወደው መርጣው ፈልገው ነው የተሰራ። ያንገድ ዲዛይኑ እንደዚህ በፎቶ ነው። ቀበቶው ቤልት አለው። እንደምታዩት በዚህ መንገድ ተሰርቷል። ወገቡ ላስቲኩም እነሱ በፈለጉት መንገድ ስትሪች ያደርጋል። ይሄው እንደምታዩት ቀበቶ አለው። ከዚህ እጅየውም ፈላጎቷ ነው። እንደዚህ እንዲሆን ነው የፈለገችው። ሰዓት ሳደርግ ያደምቀኛል ብላ ስላሰበች በዚህ መንገድ ተሰርቷል። እና እንደዚህ ቆንጆ ሁኗል አልቆለት። ተሰርቶ ሀያ አምስት ሺ ብር ድረስ አልቆለት ነው የተሰራው። የአምብራል በፈለጋችሁት በመረጣችሁ ከለር መሰራት ይችላል እናንተ ጋር ደግሞ የአንገት ዲዛይኑን ደግሞ እናንተ በፈለጋችሁት መንገድ አልቆለት ቆንጆ ሆኖ ውብ ሆኖ መሰራት ይችላል። ወደ ቀጣዩ ልብስ ስንሄድ እንደዚህ ቅልል ያለ ነው ያው ካሳያዎቹ ትንሽ ውጥት ያለ ነው ሽምግልና ቀለበት ፕሮግራም ሲኖር ደግሞ ቀለል ላለ ፕሮግራም እንደዚህ ደግሞ ተፈልጎ ይሰራል። ያው ልደትም ለልደትም መሆን ይችላል። አሁን የጥልፍ ስራዎች ሰው በጣም እየወደዳቸው ስለመጣ ወደዛ ስለሚሄድ ያው ደግሞ ከሰፋ ካለ የጥልፍ ስራ ቀለል ያለ እየወጣነ ለፈለጉት ፕሮግራም እንዲውሉ እያደረግነ እየሰራንላቸው ነው። እንደዚህ በምታዩት ፈርጥ በሚመስል መንገድ ተሰርቷል። በጣም ነው የሚያምረው ዲዛይናቸው። እዚህ ጋር ታች ላይ ያለው ዲዛይን እራሱ በጣም ነው የሚያምረው። እነሱ በፈለጉት መንገድ ነው እንግዲህ የተሰራው። ሌላችሁም እናንተ በፈለጋችሁት በመረጣችሁት መንገድ እኛ ሰርተን የምናቀርብ መሆኑን ማሳያ ነው። በጣም ነው የሚያምረው። አምስት አርብ ነው ሰፊ ነው። ዋጋው አልቆለት እስከ 18 ሺ ብር ድረስ ቆንጆ ሆኖ ይሰራል። ቤልት ካላችሁ ቤልት ይሆናል፣ በፍላጎት ነው። ወደ ቀጣይ ሰኔት ደግሞ ይህን ደረጃ ሆኖ ለቀለል ላለ ፕሮግራም፣ ለቀለበት፣ ለልደት፣ ለተለያዩ ማጀቢያዎች የሚሆኑ ልብሶችን ይዤ መጥቻለሁ። እንደዚህ በምታዩት መልኩ አዲስ ነገር ነው እንደዚህ አድርገው ቆንጆ አድርገው ድምቅ የሚያደርግ አይነት አድርገው ሰርተውላችኋል። እንደነገርኳችሁ ደወልድ ጊዜው መነኑ ሁለት አይና ነው። የአንገት ዲዛይኑን እናንተ በፈለጋችሁትና በመረጣችሁት መንገድ መሰራት ይችላል። ሰፋ አድርገን ከውስጥ ሌላ መነን ጨምረን ዳብል መነን አድርገን ቆንጆ አድርገን ሰፋ እንዲል አድርገን እንድታምሩ እኛ ሰርተን ቆንጆ አድርገን እንሰራላችኋለን። የአንገት ዲዛይኑ እናንተ በፈለጋችሁት መንገድ ይሰራል። ዋጋው አልቆለት እስከ 18 ሺ ብር ድረስ መስራት እንችላለን። ነጠላው እንደዚህ በሚያምር መልኩ ሰፋ አድርገው ሰፊ ነው፣ አጥፌን ያዝኩት። እንደዚህ ሰፋ አድርገው ጥለቱ ራሱ እንደዚህ እንደሚታዩት ሰፋ አድርገው ቆንጆ አድርገው መነኑ ሁለት አይና ነው። እንደ ሁል ጊዜው እንደምነግራችሁ በፍላጎታችሁ መሰረት እኛ ሰርተን እናቀርባለን። ይሄ ደግሞ ከለራቸው አሁን ላይ የሚመጡት በጣም ወጣ ወጣ ያሉ ከለሮች ናቸው። እንደዚህ እንደምታዩት ዝም ብሎ ግን የሚያደምቁ ነገሮች ናቸው። መነናቸው ሁለት አይና ነው እንደነገርኳችሁ፣ ያው አልቆለት ሲገጣጠም ደግሞ የተለየ ውበት ይሰጣሉ። እናንተ የፈለጋችሁት የመረጣችሁትን የአንገት ዲዛይን መምረጥ ነው። ዳብል መነን ሲሆን እና ተገጣጥሞ ሲያልቅለት በጣም የሚያምር ውበት ይሰጣል። እናንተ የአንገት ዲዛይኑን በፈለጋችሁት በመረጣችሁት መንገድ እኛ ሰርተን እናቀርባለን። እዘዙነ። ዋጋው አልቆለት 16 ሺ ብር ድረስ ይሰራል ቆንጆ ሆኖ፣ ለልደት ለፕሮግራም፣ ለተለያየ ዝግጅቶች አድምቆ የሚያቀርባችሁ ልብስ ነው ብለን እንላለን። ዋጋው አልቆለት 16 ሺ ብር ድረስ እንሰራለን። ወደ ነጠላው ሲሄድ እንደዚህ እንደምታዩት ታጥፌ ነው ያዝኩት። ቆንጆ አድርገው ሰርተውታል። ነጠላው ተቋጭቶ ተጠልፎ አልቆለት እንደዚህ ቆንጆ ሆኖ ይሰራላችኋል። እንደዚህ ታጥፎ እንደዚህ ያደምቃል። እንደዚህ እዩት። ሸማኔው እንደዚህ ከተጠበበበት እኛ ደግሞ እናንተ ጋር ቆንጆ አድርገን እናደርሳለን። ወደ ቀጣይ ስንሄድ ይህ ልብስ ደግሞ እንደምታዩት ከዚህ በፊት ሌላ ብዙ አይነት ዲዛይኖች ነበሩት። በጣም ሰው ወዶት የሚለብሰው ልብስ ነው። ከለሩም ዲዛይኑም ይለይ እንጂ ከዚህ በፊት በጣም የተለበሰ ልብስ ነው። ያው ደግሞ አሁን ደግሞ እንደዚህ በዚህ መንገድ መጧል። እንደምታዩት እናንተ በፈለጋችሁት መንገድ ተሰርቶ አልቆለት ሲሰራ በጣም ያምር ልብስ ነው። ዋጋውን በጣም አሪፍ ነው፣ ዋጋው አልቆለት እስከ 12 ሺህ ብር ድረስ ይሰራል። ወደ ነጠላው ስንሄድ እንደዚህ ከጥለቱ ባልተናነሰ ሰፋ ያለ ጥለት ያለው ነጠላ ነው። እንደዚህ ቆንጆ አድርገው ሰርተውላችኋል። የአንገድ ዲዛይኑን እናንተ በፈለጋችሁት በመረጣችሁት መንገድ መሰራት ይችላል። ያው እንደዚህ ድምቅ ያደርጋችኋል። ይህ ልብስ ከዚህ በፊት ታዝዣለሁ ብዙ ጊዜ ተሰርቷል፣ በጣም ሰው ወዶታል። ያው ፈርጥ በሚመስል መንገድ ነው ሸማኑ የሰራው። በፕሮግራም በጣም ሰው ወዶት በቀላሉ የሚደምቅበት ፈርጥ ስራ መስሎ የቀረበ ልብስ ነው። ያው ለቀለበት፣ ለሽምግልና ለተለያዩ ፕሮግራሞች እንዲያደምቃችኋል እናንተ ከአንገት በሌላ ዲዛይን መርጣችሁ መድመቅ ነው። የአንገት ዲዛይኑን እናንተ በፈለጋችሁት በመረጣችሁት መንገድ ይሰራል። መነኑ እንደዚህ እንደሚታዩት ሁለት አይና ነው። ቆንጆ ሁኖ አልቆለት አስራ ስድስት ሺ ብር ድረስ ይሰራል። በዚህ መንገድ ነጠላው ተሰርቷል። እንደምታዩት ልብሱ ፈርጥ ነው የሚመስለው ፈርጥ አስመስለው ነው ሸማኔዎች የሰሩት እንደዚህ መልመቅ ትችላላችሁ የአንገት ዲዛይኑን እናንተ በፈለጋችሁት በወደዳችሁት መሰራት ይችላል ወደ ቀጣዩ ልብስ ስንሄድ ይህ ልብስ ሁለት አይነት ከለሮች አሉት አንዱ ይሄ ነው አንዱ ደግሞ ጎመን ከለር ነው ይህም የምታዩት በዚህ መንገድ ተሰርቷል በጣም ነው የሚያምር እናንተ በፈለጋችሁት ከለር ዲዛይን አለ ሁለት አይነት አንድ ነው ልዩነቱ የከለር ነው እንደምታዩት መነኑ ሁለት አይና ነው ቆንጆ ሆኖ ነው የተሰራው። የአንገድ ዲዛይኑ እናንተ በፈለጋችሁት መመረጣችሁት መንገድ ይሰራል። ዋጋ አልቆለት 15 ሺህ ብር ድረስ ይሰራል። ለልደት፣ ለተለያዩ ፕሮግራሞች የሚያደምቅ ልብስ ነው። ከለር ያው እናንተ መምረጥ ትችላላችሁ። አንደኛው ከለር ይሄ ነው። አንደኛው ደግሞ ለየት ያለ ከለር አለው። ነጠላው ደግሞ እንደዚህ በምታዩት መልኩ ተሰርተውታል። እንደዚህ አጥፌ ነው ያስኩት። ሰፋ ያለ ጥለት አለው። ከቀሚሱ ባልተናነሰ ዲዛይኖችም ገብተውበታል። እናንተ በፈለጋችሁት እኛ ቆንጆ አድርገን ሰርተን የምናቀርብ እንሆናለን። ወደዚህ ልብስ ነው ደግሞ። ይሄ እንደምታውቁት ደረጃ ልብስ ነው። ውስጦቹ የተለያዩ የሚያመሩ ዲዛይኖች አሉት። በደንብ ካያችሁት አልቆ ለሲገጣጠም ደግሞ ለየት ያለ ውበት ይሰጣል። እንደምታዩት በዚህ መንገድ ቆንጆ አርገው ዲዛይኖቹን አጣጣሎችን ወርቃማ በሚመስል አድርገው ፈርጥ በሚመስል አድርገው ጥለዋቸዋል። እንደዚህ ካያችሁት በጣም የሚያምር ልብስ ነው። ሁለት አይና መን የሚባል ነው። ወርዱ ራሱ ሰፋ ያለ ነው። ሲያልቅለት በጣም ነው የሚያምረው። የአንገድ ዲዛይኑን እናንተ በፈለጋችሁት በመረጣችሁት መንገድ ቆንጆ አድርገን ሰርተን ስናቀርብ በጣም ነው የሚያምረው። እናንተ አንገድ ዲዛይኑን የፈለጋችሁትን መንገድ አራት ማዕዘን፣ ቪኦ፣ የተለያዩ ዲዛይኖች ሸፒ ሊሆን ይችላል። በዛ መንገድ መሰራት ይችላል ጋር አልቆ ሁለት እስከ 15 ሺ ብር ድረስ መሰራት የሚችል ልብስ ነው። ነጠላው እንደዚህ ሰፋ ብሎ አጥፌ ነው ያስኩት። በዚህ መንገድ ሰርተውላችኋል ሸማኔዎቹ። በጣም ነው የሚያምረው። ይህ ልብስ ደግሞ እንደምታዩት ዲዛይኖቹ በጣም ቆንጆ ውብ ሆነው ነው የተሰሩት። ባለ አንድ ደረጃ ነው። እንደየሰው እንደ ፍላጎቱ አድርገው እየሰሩላችሁ ነው ያለ በጣም የሚያምር ልብስ ነው። እናንተ በፈለጋችሁት መንገድ ተሰርቶ የሚያልቅ ይሆናል። ሁለት አይና መነን ነው ባለ አንድ ደረጃ የሚፈልግ ሰው። አሁን ሰው በየምርጫው ባለ አንድ ደረጃ እንደገና፣ ሰፊ ጥለት፣ ቀጭን ጥለት፣ በፈለጋችሁት መንገድ እንደዚህ ቆንጆ ሁኖ እየተሰራ እየመጣ ነው። እናንተ በፈለጋችሁት እና በመረጣችሁ የአንገድ ዲዛይን ደግሞ ጨርሰን እኛ የምናስረክባችሁ ይሆናል። እንደዚህ ቆንጆ ሁኖ ውብ ሆኖ ተሰርቷል። እናንተ ያው በፈለጋችሁት መንገድ ደግሞ አልቆ ሲሰራ በጣም ያምራል። እዘዙነ እናንተ በፈለጋችሁት መንገድ አልቆለት አስራ ሰባት ሺ ብር ድረስ እንሰራለን። ነጠላውን ደግሞ በዚህ መንገድ ቆንጆ አድርገው ሰርተውላችኋል። እንደዚያ ጥፌ ነው ያስኩት። ሰፋ ብሎ ወርዱ ራሱ ሰፊ ነው። ተቋጭቶ ተሰፍቶ አልቆለት በጣም ያምር ይሆናል ያደምቃችኋል። ለእናንተ ለቀለበት፣ ለተለያዩ ፕሮግራሞች የሚያደምቃችሁ ልብስ ነው። ይሄ ደግሞ እንደነገርኳችሁ ቅድም ብያለው፣ ባለ አንድ ደረጃ ሰፊ ጥለት እንደ ፍላጎታችሁ እያመጡላችሁ ነው። ይሄ ደግሞ ከዚህ በፊት የመጣ ልብስ አይነት ተመሳሳይ ልብስ ነው፣ ባለ አንድ ለሚፈልግ ሰው ዙሪያውን ባለ አንድ ተሰርቶ ሲያልቅ የተለየ ውበት ይሰጣል። ቅልል ላለ መልበስ ለሚፈልግ ሰው እንደዚህ ቆንጆ ሆኖ የአንገት ዲዛይኑ እነሱም ቅልል ባለ ፍላጎታቸው መሰረት መሰራት ይችላል። በጣም ቆንጆ ሁኖ ለፕሮግራም፣ ለቤተ ክርስቲያን ለተለያዩ ነገሮች ይሆናሉ። አልቆለት ዋጋው እስከ 13 ሺህ ብር ድረስ ሰርተን ምናስረክባችሁ ይሆናል። ነጠላውን ደግሞ በዚህ መንገድ እንደዚህ አድርገው ቀሚሱ ጋር ጥለቱን እኩል አድርገው ሰርተውላችኋል። ከታች መላይ እኩል ሲለበስ በጣም ነው የሚያምረው። አንገት ዲዛይኑን ደግሞ እናንተ በፈለጋችሁት በመረጣችሁት መንገድ ቆንጆ አድርገን እንሰራለን። ይህ ልብስ እንደምታዩት አረንጓዴ የከለር ነገር የበዛበት ነው፣ ግን ፈርጥ በሚመስል መንገድ ደግሞ ጣል ጣል ነው በት እንደዚህ የሚያምር ልብስ የማይሰለች ልብስ ነው። ሰው ብዙ ጊዜ የሚወደው ልብስ። አሁን ደግሞ እንደዚህ ጣልጣል አርገው ወርቃማ ፈርጥ በሚመስል መንገድ ሰርተውላችኋል። በወደዳችሁት መሰረት የአንገድ ዲዛይኑ መሰራት ይችላል። ለፕሮግራም ይሆናል። ይህ ልብስ ለቀለበት፣ ለሰርግ፣ ለተለያዩ ፕሮግራሞች መሆን የሚችል ልብስ ነው። አይሰለችም፣ ደስ ይላል። ተገጣጥሞ ሲደረግ በጣም የሚያምር ውበት አለው። አልቆለት ዋጋ 16 ሺ ብር ድረስ ይሰራል። ይህ ልብስ ከዚህ በፊት የተለያዩ ከለሮች አሉት። ይህም አንደኛው ልብስ ነው። ሌላ ከለር አለው እናንተ በፈለጋችሁት ከለር እኛ እንሰራላችኋለን። ግን አንደኛው ከለር ይሄ ነው። እንደምታዩት ደረጃ ልብስ ነው። በጣም ሰው ወዶት ብዙ ጊዜ የለበሰው ልብስ ነው። በጣም ያምራል። ከዚህ በፊትም ብዙ ጊዜ ሰርተነዋል። የሚታወቅ ልብስ ነው። እንደዚህ ቆንጆ ሆኖ ነው የሰሩላችሁ። እኛ ደግሞ ቆንጆ አድርገን እንጨርሳለን። በፈለጋችሁት በመረጣችሁት የአንገት ዲዛይን ቆንጆ አድርገን ጨርሰን ዋጋ እስከ 17 ሺህ ብር ድረስ ይሰራል። ነጠላው እንደዚህ ሰፋ አድርገው አጥፌ ነው ያዝኩት። እንደዚህ በሚያምር መልኩ ተሰርቷል። ይሄኛው ልብስ ደግሞ ቅድም ካሳየዋችሁ የሚለየው ባለ አንድ ደረጃ ነው። እንደምታዩት በዚህ መንገድ ሰርተውታል። ይሄ ከዛ የሚለየው ሻይን ያደርጋል ውስጡ ላይ እንደዚህ የሚያምር አርገው ጠበብ አድርገው ዲዛይኑን ሰርተውላችኋል። ባለ አንድ ለሚፈልግ ሰው ደግሞ ባለ አንድ ዲዛይን ሆኖ ሰፋ ብሎ ተገጣጥሞ የአንገድ ዲዛይኑን በፈለጋችሁ መንገድ ሲሰራ የሚያምር ውብ የሚሆን ይሆናል። ያው እንደየምርጫችሁ እንደ አማራጭ እያመጡላችሁ ነው። እኛ ደግሞ ቆንጆ አድርገን ጨርሰን እንሰጣችኋለን። ዋጋው አልቆለት እስከ አስራ ሁለት ሺህ ብር ድረስ ይህ ተሰርቶ የሚቀርብ ይሆናል። ይህ ልብስ ደግሞ እንደምታዩት ለፕሮግራም የሚያደምቅ ለቀለበት፣ ለሰርግ የሚያደምቃችሁ ይሆናል። እዩት፣ በጣም ነው የሚያምር ፈርጥ በሚመስል መንገድ ወርቃማው በዝቶ የተሰራ ልብስ ነው። ደስ ይላል። እንደምታዩት የተለያዩ ከለሮች አሉት። ለየት የሚያደርገው እሱ ነው። ከለሮቹ በጣም ያምራሉ። ወርቃማ በሚመስል መንገድ ነው የተሰራው። ፈርጥ በሚመስል መንገድ ተሰርቶ አልቆለታል። በጣም ነው የሚያምር የአንገድ ዲዛይኑ ነበ እናንተ በፈለጋችሁት በመረጣችሁት መንገድ አልቆለት ሲሰራ በጣም የሚያምር ዋጋው አልቆለት እስከ 14 ሺ ብር ድረስ የሚያደምቃችሁ ይሆናል። ነጠላው ራሱ በዚህ መንገድ ቆንጆ ነው ተሰርቷል። እንደዚህ ሲለበስ በጣም ነው የሚያደምቀው። እቺ ልብስ ደግሞ ባለ አንድ ልብስ ናት። እንደዚህ በምታዩት መንገድ ፍዝዝ ብሎ የሚያምር ከለር ገብቶበት የሚያማምሩ ከለሮች ገብተውበት፣ ያው እንደ ሰው እንደ ፍላጎቱ እንደ ምርጫው አድርገው እየሰሩላችሁ ነው። ያምራል አልቆለት ሲገጣጠም ደግሞ የተለየ ውብ የሚሆን ልብስ ነው። እናንተ በፈለጋችሁትን በመረጣችሁት መንገድ የአንገድ ዲዛይኑ መሰራት ይችላል። ኦቪ፣ አራት ማዕዘን የተለያዩ ዲዛይኖች መጠዋል። እነሱ ተሰርቶ አልቆለት ቤት 16 ሺ ብር ድረስ ይሰራል። ነጠላው ደግሞ በዚህ መንገድ እንደዚህ ተሰርቷል። እንደሚታዩት ጥፌ ነው ያስኩት ጥለቱ ራሱ ከቀሚሱ ባልተናነሰ እኩል ሲሆን ደግሞ ጥለቱ አንዳንዴ የነጠለው ከታችኛው ጋር እኩል ሲሆን ደግሞ የተለየ ታጥፎ ሲለበት የተለየ ውበት ይሰጣል። ይህ ቀሚስ ደግሞ እንደምታዩት ቀይ ነገር ለሚወድ እንደ የከለር ምርጫ ሁሉም ፍላጎቱ ስለሚለያይ፣ ያው ሸማኔውም እየተጨነቀ እየተጠበበ እንደናንተ ፍላጎት እየሰራላችሁ ነው ያለ። ይሄ ደግሞ ቀይ ቀሚስ ነው። ያው እንደምታዩት ፈርጦች በሚመስሉ መንገድ ቆንጆ አድርጎ ሸማኔው ሰርቶላችኋል። ከወገብ በላይ ደግሞ እናንተ በፈለጋችሁት በመረጣችሁት መንገድ ያው ፍሬሞችን አስገብተን ፈርጥ አስመስለን የናንተ ዲዛይን ተጨምሮበት ቆንጆ ሆኖ ተሰርቷል። ቆለት ዋጋው 15 ሺህ ብር ድረስ ይሰራል። ነጠላው ደግሞ በዚህ መንገድ እንደዚህ ቆንጆ ሆኖ ተሰርቶላቸዋል። እንደዚህ ረዥም ወርዱ ሰፊ ነው። ዳርና ዳሩ ደግሞ እነዚህ ፍሬሞቹ የሚያምሩ የምደምቁበት ልብስ ነው። ይህ ልብስ ባለ አንድ ደረጃ ነው። ከታች አንድ ጥለት አለው፣ ከበላይ ደግሞ ቀጭን ጥለት አለው። ያው ባለ አንድ ደረጃ ነው የሚባለው። እንደነገርኳችሁ አሁን ላይ የሚሰሩ መነኖች ሁለት አይና መነን የሚባሉ ጠንካራ ናቸው፣ ወፍራም ናቸው። ከበፊቱ መነን የተለዩ ናቸው። ያው ልብሱን ረጅም ጊዜ እንድትጠቀሙበት ታሳቢ ተደርጎ ነው እየተሰራ ያለው ዋጋ አልቆለት፣ አስራ ሶስት ሺ ብር ድረስ ይሰራል። ነጠላው እንደዚህ ታጥፎ አጥፌ ነው ያስኩት። እንደዚህ ረዥም ነው። እንደዚህ ሰፋ ያለ ጥለት ገብቶበታል። ይህም ማሳያችሁ ልብስ ደግሞ እንደዚህ ደረጃ ልብሱ ነው እንደዚህ ቆንጆ የሆነ ተሰርቶ አልቆለት የሚያምር ፈርጦ በሚመስል መንገድ በጣም አሳምረው የሰሩላችሁ ነው። ከለሮቹ መሀል ላይ የገቡት ፈርጥ እንዲመስሉ ተደርገው እንደዚህ ዲዛይኖቹን በጣም ነው አጣጣላቸው የሚያምረው። እንደዚህ ዙሪያውን ሲያልቅ በጣም ውብ ይሆናል። እናንተ በፈለጋችሁት በመረጣችሁት መንገድ የአንገት ዲዛይኑ መስራት እንችላለን። በጣም ቆንጆ ልብስ ነው ያደምቃችኋል። ለተለያዩ ፕሮግራሞች ደምቃችሁ የምትገኙበት ልብስ ነው። ዋጋ አልቆለት 15 ሺ ብር ድረስ ይሰራል። ነጠላው በዚህ መልኩ ሰርተውላችኋል። እንደምታዩት ሰፊና ረዥም ወርድ ነው ያለው። ስልኮች ስክሪን ላይና የኮመንት የመጀመሪያ ቦታ ላይ ያሉ እስካሁን ስላያችሁ እጅግ አድርገን እናመሰግናለን። ሳምንት እንመልሳለን። በያላችሁበት ሰላሙ ነው።